አንቺ በጣም ጥሩ ሴት ነሽ። እኔ እስካሁን ስላልገባኝ ነው። አደይ ይቅርታ። ይቺ ጠጋጠጋ ቃለ ማንሳት ነው ይላል ዴነድ። ቤዛ ያሰብሽው ነገር እንዳለ ተናገሪ። ሰው ሲጠላን ብቻ ሳይሆን ሰላም፣ እንዴት ናችሁ? የነጭሆን ኩኪንግ ቤተሰቦች ዛሬ እንግዲህ ሰራተኛዋ አደይ ድራማንዥላችሁ ላችሁ መጥቻለሁ። ቤዛ ዛሬ እያለች ነው፣ አደይ ስለሁሉም ነገር ይቅርታ ትላታለች። እኔ አንቺ ጥሩ ሰውነሽ ባለማወቅ ነው ይህም ሁሉ ጥፋት ያጠፋሁት ትላታለች። አደይም የቤዛን ተንኮል ስለምታቅ ስላልተዋጠላት እቺ ጠጋጠጋ እቃ ለማንሳት ነው አለ ዳይመንድ፣ ትላታለች አደይ። አደይ እኔኮ ስለምወድሽ ነው ትላለች ቤዛ። ወዳት ሳይሆን አሁንም ከፍቅር ጋር የተመካከረችው የሸረቡት ሴራ ስላለ ነው። አደይን ከዚህ ቤት እንዴት እናባራት በሚለው ስላወሩ ሁለቱም ስራቸውን ሰርተው፣ ፍቅርም ዛሬ ቤት እየወለወለች አደይ የምትሰራውን ስራ እያገዘቻት ነው። አደይም በመገረም እንደ ምን ነው በሰላም ነው ትላቸዋለች። ይሄ ስራ እኮ ጊዜያዊ ነው አብሯቹ፣ የማይቀጥል ስራ ባትሰሩ ጥሩ ነው ትላለች። አሹም ዛሬ ተናዷል። ሩታ ፕራንክ አድርገዋለች። ሁሌ አብረው ቪዲዮ ስለሚሰሩ እንዴ አሹ እወድሃለሁ ትለዋለች። አሹም አንቺ ሙል ፏጣ በማለት ይናደዳል። እንዴት እንደዚህ ትኛለሽ? እኔ ሮማኔን እንደምወዳት እያወቅሽ በማለት ሩታን መቷታል። ሩታም ደንግጣለች። ዴቭ ነበር ቪዲዮ እየቀረጸው የነበረው። እንዴ አንተ ይሄንን እያወቅህ እኔ ሩታ እና ቀርጸን ስትል እንዴት እሺ ብለህ ትቀርጻለህ? ይለዋል። ዴቭም እኔ እኮ አላውቅም አሁን ነው የሰማሁት፣ ቪዲዮ ቀርጸን ብቻ ነው ያለችው በማለት ይዋሸዋል። አሹም በጣም ተናዷል። ሮማን ድንገት ትመጣለች። አደይን ፈልጌ ነበር በማለት ትገባለች። የተፈጠረውን ሁሉም ትሰማለች። እሷም በጣም ታኮርፋለች። እንዴ ምንነሽ ነው ሮማኔ ፊትሽ የተቀየረው በማለት አሹም ይጠይቃታል። ለኒም ከአቡሬ ከአቡሬ ጋር ወጥተዋል መጀመሪያ እሱ ቤት ሊወጣ ሲል ነበር ያየችው፣ እና ለምንድ ነው በዚህ ሰዓት የምትወጣው ትለዋለች። ኪሴ ላይ ምንም ብር የለኝም ሰርቺ ተፍተፍ ብዬ ማምጣት አለብኝ ይላታል። እኔ እኮ ወንድ ልጅ ነኝ እስከ መቼ ድረስ ቤት ቁጭ ብዬ በማለትም ይነግራታል። ይቅርታ ቃል የገባሁልህም ብር አልሰጠሁም አይደለ ትለዋለች። የሆነ ወደ ጓዳ ገብታም ብር አምጥታ ተሰጠዋለች። አይ እንደዛ አይደለም፣ በቃ መስራት አለብኝ፣ ይላታል። አሁን ነው እንውጣ በማለት ይወጣሉ። በዚህ መስመር እንሄድ በማለትም ትጠይቀዋለች። ይሄ እኮ መንገድ ወደኛ ሰፈር ነው የሚያስሄደው፣ መሄድ አልፈልግም፣ ሰፈራችንን ማየትም እያለ ይነግራታል። ዳይመንድም ሮማንን ይቅርታ ጠይቋታል። ይቅርታ እኔ እኮ ከንጉስ ጋር ብዙ ነገር እናወራለን እና ያን ደግሞ ስለተፈጠረ ሳይሆን እያወራ ነው። እሱን ድንገት ለማብሸቅ ነበረ። ድንገት ሰምተሻች ደግሞ ተቆጣሽ፣ ይቅርታም ይላታል። አደይም ስራዬን ጨርሻለሁ ትንሽ ወጥቼ ልምጣ በማለት የፍቅርንና ታስፈቅድና ትወጣለች። ወደ ዳይመንድም በመሄድ ትነግረዋለች። ዳይመንድ አሁን ጊዜው ነው፣ ሂድና ከአባቴ ጋር የአባትህን ድርሻ መሬትህን መውሰድ አለብህ ትለዋለች። አቶ ንጉስም እንዲህ ዳይመንድ የአባትህ ንብረት እያለ ነው እንዲህ እዚህ የምትቸገረው በማለት ይጠይቀዋል። እና ደግሞ ከመሄድ በፊት እንድታማክረኝም እፈልጋለሁ ትለዋለች አደይ። አደይም ይህን ከነገረችው በኋላ ወደ ቤቷ ተመልሳለች። እኔ በዚህ ሰዓት አትውጪ እንዳታመሺ ብዬሻለው የትደርሽ ነው በማለትም የፍቅርናት ይጠይቋታል አይ ትንሽ ጉዳይ ነበረኝ አልቆየውም አምስት ደቂቃ ነው በማለት ትነግራታለች ቤዛም አደይ አደይ ማለቷን ቀጥላለች አሹ በመገረም እንዴ አደይ አደይ በማለት እኮ ልሰግድልሽ ምንም አልቀራትም ይላታል ለአደይ አይ ይችን ተዋት የተለመደ የሆነ ነገር ሳስባ ነው በጤናዋ አይደለም ትላለች። ፍቅርም እኔ ያው ቤትዮ ደወልኩ ነው በማለት ለእናቷ እየነገረች ታስመስላለች። እሩታም ፕራንክ ነው ትለዋለች አሹን። አሹ ደግሞ የምን ፕራንክ ነው በማለት እስካሁን እንዳመረረ ነው። እንዴ አንተ ሀራ ነህ፣ እንዳይገባህም ነገርኩህ ፕራንክ ነው ትለዋለች። የምን ፕራንክ ይሄ? እንደዚህ አይነት ቪዲዮ እብደት ነው እያለ አሁንም ይጮኋል። ለሊም በቱ ውስጣ ታለቅሳለች። ከዚህ በፊት ከኤላ ጋር ያላት ግንኙነት ኤላ ይላት የነበረውን ከኔና ከቤተሰቦችህ ምረጥ እንደገና ደግሞ አባትህ የሚሉህን መስማት አለብህ እያሉ ያወሩ የነበረውን አሁን እያስታወሰች ታለቅሳለች። ፍቅርም አደይ ያረገችውን ቀለበት አውልቃ መጣል አለባት፣ ይህን ቀለበት ያደረገላት ደግሞ ልዩ ነው ትላለች ከቤዛ ጋር እያወራች እና ስለዚህ አሁን ተመረዳዳት አለብን። አደይን ከቤት የምናስወጣበት መንገድ ትላታለች። እኔ ምልሽ ትላለች ቤዛ፣ ለምንድን ነው ግን ለአደይ ያደላሹ? አደይ ፊት እንደዛ የተናገርሽኝ በማለትም ፍቅር ጠይቃት ስለነበረ አይ፣ አንቺ ደግሞ ሙዲ ግባሽ እንዴ? እና ታዲያ አደይን ቀርበን ካልሆነ እንዴት ነው እንዴት ነው የምናባራት እንዴት ነውስ? እሷን ከዚህ ቤት ማስወጣት የምንችለው ትላታለች። የፍቅርናትም የቤዛና የፍቅር መቀየር በጣም ገርማቸው፣ እሰየኔ ልጆች እንደዚህ ነው፣ እኔኮ እንደዚህ ስትሆኑ አይቻችሁ አላቅም ስትዋደዱ ነው ይላሉ፣ እውነታቸውን መስሏቸው። ሮማንን ሮማንም፣ አሹ ለጊዜ ተናድጄ ስለነበር ብዙ ነገር ተናገርኩ፣ እሺ ይቅርታ ትለዋለች። ዳይመንድም ወደ ገጠር ለመሄድ ወስኗል። የዛሬው ክፍል ይህንን ይመስል ነበር። የነጅን ኩኪንግ ቤተሰቦች፣ ነጅን ኩኪንግን ግን ላይክ፣ ሸር፣ ሰብስክራይብ በማድረግ ስለመጨረሻ አብራችሁ ስለቆያችሁ አመሰግናለሁ።